ኪታብ ረቢክ የተሰኘው ፕሮግራማችን ክፍል ሶስት ነው ሱረቱ ካፍን እየቃኘን እንገኛለን። ኪታብ ረቢክ የጌታ መጽሐፍ ተብሏል። የጌታችንን መጽሐፍ እየቃኘን እንገኛለን። የሱረቱ ካፍን ተበሩክ አላህ እንዲሰጠን ዱአይ ነው። ረመዳናችንንም በሱረቱ ካፍ እንዲያደምቅልን እንዲባርክልን እንዲሁ ዱአይ ነው። አሚን ያ ረበል ዓለሚን። ሱረቱ ካፍ የመጀመሪያውን አያ ዛሬ ማብራረት ማብራራት እንጀምራለን። አልሐምዱሊላህ ምስጋና ለአላህ የተገባው ይሁን። አለዚ አንዘላላ ላ ዓብድህ ልኪታብ በባሪያው ላይ መጽሐፍን ያወረደ። ወለም የጃል ለሁ ዒወጃ በመጽሐፍ ውስጥ ምንም አይነት ጥመትን ያላደረገበት ይላል። በግርድፉ ሲተረጎም ይሄ ነው። አሁን አንድ በአንድ ቃላቶቹን እያነሳን እንተረጎማለን። አልሐምዱሊላህ ለምንድን ነው ብሎ የጀምረው ሱረቱ ካህፍ? በነቢያችን ሰላቱ ወሰላም ላይ ቁርአን በመውረዱ ይህ ድንቅ ኪታብ በመውረዱ ለአላህ ለነብዩ ነው የወረደው፣ አይደለ? ለነብዩ ኪታቡ በመውረዱ ከኛ የሚጠበቀው ነገር በነብዩ ላይ አላህ ኪታብ ስላወረደ አላህን ማመስገን አለብን። ከአኖ ምን ማለት መሰላችሁ? አልሐምዱሊላህ በነቢያችን ላይ ከሁሉ ፍጥረት መርጦ በነብያችን ለሰላቱ ወሰላም ላይ ቁርአንን ያወረደ ጌታ አልሐምዱሊላህ ሱብሓንላህ። ነብዩ የተሸለሙት ሽልማት አድርጋችሁ አስቡት። ለነብዩ የተሰጠ ስጦታ አድርጋችሁ አስቡት። ለነብያችን አለ ሰላቱ ሰላም ይሄ ድንቅ ስጦታ ቁርአን ስለተሰጠ እኛ አላህን እናመሰግነዋለን። አልሐምዱሊላህ ለዚ አንዘላ ለዓብድ ልኪታብ። አልሐምዱሊላህ ስንል ምስጋና ነው ለአላህ ምስጋና ይገባው እያልን ነው። ቁርአን ውስጥ አይታችሁ ከሆነ ሐምድ የሚባል ነገር አለ፣ ሽኩር የሚባል ነገር አለ። ሐምድና ሽኩር ሐምድ ማለት አላህ በጌትነቱ በሞገሱ፣ በታላቅነቱ በማንነቱ ምስጋና ይገባዋል ማለት ነው። ለዛ ነው የፋቲሓ የመጀመሪያው ትምህርት አልሐምዱሊላህ ነው። የእኛ መጽሐፍ የሚገርም መጽሐፍ ነው እኮ ስብሃናላህ። ኪታቢ ረቢክ ነው አደረሳችን። የሚገርም እኮ ነው የእኛ መጽሐፍ። ማንኛውም ሰው የሆነ ፍጡር፣ ጅን የሆነ ፍጡር፣ ዓቅል ያላቸው ስለሆኑ ማለት ነው ጅኖች። ሰውም ጅንም የመጀመሪያው የቁርአን ትምህርት ምንድን ነው ብሎ ቢከፍት የመጀመሪያው የቁርአን ትምህርት አልሐምዱሊላህ ነው።

እኛ የነቢ ስለ ላ ስለም ኡማ የሐምድ ኡማ ነን። መገለጫችን አይደንቲቲያችን ማንነታችን ምስጋና ነው። አይገርም ሙስሊሞች አይደንቲቲ አለን። አይደንቲቲያቸው ምንድን ነው ከተባለ ማመስገን። በየትኛውም ሀል ውስጥ ሆነን ከእኛ አንደበት የሚሰማው ነገር ምስጋና ነው። አልሐምዱሊላ ረብ ል ዓለሚን በቀን 17 ጊዜ ነው። ፋቲሃን ቀርተን አምስት ጊዜ ሰላት ንሰግድ አልሐምዱላህ ብለን አላህን የምናመሰግነው ለምን? የኛ አይደንቲቲያችን ማንነታችን ምስጋና ስለሆነ። ቁራን ውስጥ ሐምድ አለ፣ ሽኩር አለ ብያችኋለሁ። ሐምድ በጌትነቱ የሚገባው ነው። ሽኩር ምንድን ነው? ዳኢመን ሽኩር የተዓለቅ ቢኒዕመ ሁል ጊዜ ስለ ሽኩር ቁራን ውስጥ ካያችሁ ከሆነ ጸጋ ጋር የተሳሰረ ነው። ሽኩር ከጸጋ ጋር የተሳሰረ ሆኖ እናገኘዋለን። ምሳሌ ልስጣችሁ። ሱረቱን ነሕል ቀርታ ሱራቱ ነህል ምዕራፍ 16 ቁጥር 78 ላይ ሄዳችሁ ወላሁ አኽረጀኩም ሚን ቡጡኒ ኡማሃቲኩም ላ ተዕለሙነ ሸይአ፣ ምንም የማታቁ ስትሆኑ አላህ እናንተን ከናታችሁ ማህፀን አወጣችሁ ይላል። ላ ተዕለሙነ ሸይአ፣ ምንም የምታቁ ነገር አልነበረም። ወጀዓለ ለኩም ሰምዐ፣ መስሚያ ጆሮን አረገላችሁ። ወልአብሳር፣ መመልከቻ አይንን አላህ አደረገ። ወልአፍኢዳ፣ ማስተዋያ ልቦናን አረገላችሁ ለዓለኩም ምንድን ነው መጨረሻው? ለዓለኩም ተሽኩሩን እንድታመሰግኑ አያችሁ። ለዓለኩም ተሽኩሩን ያለው ሽኩር፣ ምክንያቱም ስለ ኒዕማ ስለነገረን። ምንም ነገር ማናቅ ስንሆን ከእናታችን ሁድ ያወጣን እሱ ነው። ኒዕማ ነው መፈጠራችን፣ ኒዕማ ነው ህይወት። ኒዕማ ነው ህይወት፣ ጸጋ ናት። መስማት ጸጋ ነው፣ ማየት ጸጋ ነው።

አላለም። አ እንደዛ በመልእክተኛው ላይ በነቢዩ ላይ አላለም። በወዳጁ ላይ ቁርአንን አወረዳ አለ የሚለው ባሪያው ነው። የሚለው ባሪያ ነው። ቢውቲፉል ነው። በባሪያው ላይ መጽሐፍን ያወረደ ነው። ኮንሴፕት ኦፍ ስሌቨሪ የድያ ኮንሴፕት ቁርአን የሚገርም ኮንሴፕት ነው። ያሉ ነቢያችን ዐለይሂ ሰላቱ ሰላም አንዘለ ዓላ ዐብዲሂል ኪታብ የሚለውን እያብራረና ነው ነቢያችን ዐለይሂ ሰላቱ ሰላም። አላህ ዘና ትልቅ ማረግ ያላቸው ትልቅ የተሰጣቸው ታይትል ባሪያ የሚለው ነው። ባሪያ የሚለው ከነብይነት ከረሱል የበለጠ አላህ ዘንዳ ተወዳጅ የሆነው መጠሪያ ለነቢዩ ሰለላሁ ዐለይሂ ወሰለም ባሪያ የሚለው ነው። አብዲ ነው። አንዘላላ አብዲሂ ሱብሃንአላህ፣ ሱብሃንአላህ። ለዛ ነው በጣም ወሳኝ የሆኑ የቁርአን ጥቅሶች ላይ ነቢዩ ሰለላሁ ዐለይሂ ወሰለምን በተመለከተ አላህ ባሪያ ብሎ ነው የሚያወሳቸው። ሱረቱል ኢስራን ተመለከቱ። ሱረቱ ኢስራ ከሱረቱ ካፍ ጎረቤት ነው። ምራፍ 17 ላይ ሲጀምር ምን ይላል ብስሚላ ራማን ራም ስብሓን ለዚ አስራ ብዓብድሂ ሌይለ ምን ልመስጅድ ልሓራም ላ ልመስጅድ ልአቅሳ ጥራት የተገባ ይሁን ባርያውን ከበይተ ልሓረም ወደ ቤይተ መቅዲስ በሌሊት ጉዞ እንዲያደርግ ያደረገው ጌታ ጥራት ይገባው ማንን ባርያውን ስብሓን ለዚ አስራ ብዓብድሂ ነው የሚለው ነቢ ስ ላ ስለም ወደ ላይ ከፍ ብለው እስራ ወልሚዕራጅ ሲያደጉ ባርያ ነው የተባሉት ከዛም እኮ ወደ ላይ እኮ ሄደው ምንድን ነው ይዘው የመጡት? የመጨረሻ ሱረቱል ካህፍ ሁለት አያቶችን አይደል ይዘው የመጡት? ስለዚህ ሪቪሌሽን ተቀብለው ነው የመጡት። ቁርአን አያቶች ተቀብለው ነው የመጡት። ሚዕራጅ ካደረጉ በኋላ ሲመለሱ አያቶች ይዘው ነው የመጡት። ስለዚህ አያቶችን ለመቀበል ወደ ላይ ከፍ ባሉ ጊዜም ባሪያ ተባሉ። ኪታቡ ራሱ ተጉዞ ደሞ ወደሳቸው በመጣ ጊዜ አልሐምዱሊላህ ለዚ አንዘለ አላ ዐብዲህ በባሪያው ላይ ያወረደዋል ኪታብ። ሊቀበሉ ወደ ላይ ከፍ ሲሉም ባሪያ ናቸው። ኪታቡ ራሱ ወደሳቸውም ሲመጣ ባሪያ ናቸው። ለዛ ነው ሱረቱ ነጅም ምራፍ 53 ቁጥር 10 ላይ ፈአውሃ ኢላ ዐብዲሂ ማ አውሃ ኢላ ሚዕራጅ ካደረጉ በኋላ ያው ሱረቱ ነጅም ሚዕራጅ ማድረጋቸውን ነው የምታወሰው። ሱረቱ ልእስራ ደግሞ የመጀመሪያው አያ የሚያውረው የሌሊቱ ጉዞ ከቤተ ልሐረም ወደ ቤተ ልመቅዲስ ማደረጋቸውን ነው። ስለዚህ ነጅም ላይ ሚዕራጅ ማድረጋቸውን ሲገልጸን አላ ሲገልጽልንና ሚዕራጅ ባደረጉበት ጊዜ ከጌታ ዘንድ ዋሒ ሪቪሌሽን እንደተሰጣቸው ሲነግረን ፈአውሃ ኢላ ረሱልህ ፈአውሃ ኢላ ነብይህ አይደለም የሚለው ፈአውሃ ኢላ ዓብዲህ ማ አውሃ። አይገርማችሁም? በዛ ሀድራ ከሲድረተል ሙንተሓ በኋላ ባለው ሀድራ ሆነው ባህሪያ ብሎ የጠራቸው የሱረቱል በቀራ ሁለት አያቶች 285ኛውና 286ኛውን አያቶች ይዘው የመጡት ብዛ በሰጣቸው መለኮታዊ መገለጽ ነው። ለማንኛውም አልከላም ንግግሬ፣ መቅሰድ የምፈልገው ነጥብ ምንድነው? ትልልቅ ጉዳዮች ላይ አላህ ነብዩን ባሪያ ሲላቸው ያለ ለምሳሌ ሱራቱል ፉርቃን ላይ ተባረከ ለዚ ነዘለ አልፉርቃን ዐላ ዐብዲሂ፣ በባሪያው ላይ ፉርቃኑን ያወረደው ጌታ አያችሁ። ስለዚህ ባሪያ ተብሎ ነብይ አላህ ዘንድ መጠራታቸው ዩኒክ የሆነ ልዩ የሆነ ታላቅ የሆነ ማዕረግ ነው። ለዛ ነው እኮ ለአላህ እኛ ለአላህ ባሪያ ስንሆን ነፍሳችን ከእስር ነፍሳችን ከፍጡር ባርነት ነፃ ነው የምትወጣው። አላህን መገዛት ባርነት ማለት ከሌሎች አስተሳሰባዊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል፣ ማንኛውም እስሮች ነፃ መውጣት ነው። ነጻ መውጣት ያለው የሰው ልጅ ነጻ የሚወጣው ጅኒም ሆነ ሰውም ነጻ መውጣት የሚችለው አላህን የተገዛ ቀን ነው። ለአላህ ባሪያ የሆነ ጊዜ ነው። ለነቢያችን አለ ሰላቱ ወሰላም አላህ ያልተማሩ ናቸው ኡሚይ ብሎ ይገልጻቸዋል። ማንበብና መጻፍ የማይችል ነቢይ ነው ይላቸዋል። هو الذي بعث في الأميين رسولا منهم نبي የተላኩበት ማህበረሰብም ኢሊትሬት ናቸው። ማንበብና መጻፍ የማይችል ሶሳይቲ ውስጥ ነው የተላኩት። ሆኖም ግን ሆኖም ግን ይህ ድንቅ የሆነው መጽሐፍ ከአእምሮ በላይ የሆነው መጽሐፍ ዘላለማዊ መቆየት የሚችል ማለትም እስከ ትንሳኤ ቀን ድረስ መቆየት የሚችል ትላንት የነበሩ ትውልዶችን ማናገር የቻለ መጽሐፍ፣ ትላንት ለነበሩ ትውልዶች ችግሮቻቸው መፍትሄ መስጠት የቻለ መጽሐፍ፣ ዛሬ ላለነው ትውልዶች ለችግሮቻችን መፍትሄ መስጠት የሚችል መጽሐፍ፣ ወደፊት ለሚመጡ ትውልዶች ለችግሮቻቸው መፍትሄ መስጠት የሚችል ሞህደፍ የሆነ አዲስ የሆነ ሁልጊዜም ተጽዕኖ አዲስ የሆነ ሀሳቦቹ፣ አዲስ የሆነ መንፈሳዊ ስጦታዎቹ፣ አዲስ የሆነ አእምሮ መባረኩ፣ አዲስ የሆነው መጽሐፍ ለነቢዩ ሰላ አለይህ ወሰለም የወረደው ነቢዩ ሰላሰለም የተማሩ ስለነበር አይደለም። ነቢ ስላ ሰለም ዲፕ ፊሎሶፊካል ቲንኪንግ የነበራቸው ሰው ስለሆኑ አደለም። ወይም ነቢ ስላ ሰለም ፖለቲካል ፓወር በሙቁሬሾች ውስጥ ስልጣን የነበራቸው ሰዎች ስለሆኑ አደለም። ወይም በማህበረሰብ ውስጥ ገዢ ስለሆኑ አደለም። በሀሳባቸው፣ በንግግራቸው ማህበረሰብን ይገዙ ስለነበርም አደለም። ባጭሩ ከአለማዊ ጉዳይ ጋር የተያያዘ አደለም ነው። የልብ ጉዳይ ነው። የታላቅ ብል ቀልብ ነው። መልእክተኛው አለይሂ ሰላቱ ወሰላም የእሳቸውን አይነት ንጹህ የሆነ ልብ ማንም አልነበረውም፣ ሊኖርም ከዚህ በኋላም ሊፈጠር አይችልም። የእሳቸውን አይነት ንጹህ የሆነ ልብ ያለው ባለ ንጹህ ልብ ናቸው፣ ባለ ብሩህ አእምሮ ናቸው። ደ ኤክሰለንስ ኦፍ ስፕሪቹዋሊቲ የመንፈሳዊነት ጥግ ላይ የደረሱ ናቸው። መልእክተኛችን አለይሂ ሰላቱ ወሰላም ለአላህ ፍጹም ታዛዥ የሆኑ ባሪያ ናቸው። ባሪያዬ በመሆንህ ምክንያት ልብህ ንጹህ፣ አምሮህ ብሩህ፣ የላቀ ከሁሉም ነገር ደግሞ ለእኔ ፍጹም ታዛዥ የሆንክ ባሪያ በመሆንህ ይሄ ኪታብ ለአንተ ይገባሃል ብሎ ሰጣቸው አለ። ሰው የነቢዩ ሰለላሁ ዐለይሂ ወሰለምን ቀደር ማወቅ የሚችለው ቁርኣን ማወቅ ሲችል። ሰው የነቢዩ ሰለላሁ ዐለይሂ ወሰለምን ግሩም የሆነ ስብእና ፐርሶናሊቲ የሚረዳው ቁርኣን ሲረዳ ውስጥ ቁርኣን ውስጥ ስትገባ ከአነከ ተድኹል አንተ የምትገባው የቤት እንደሆን ታቃለ የነብዩ ስብእና ውስጥ ነው። ለ ሰላ ሰላም ከዛ ትደነቃለ። እውነትም ሰደቀ ላሁ ል ዓዚም ትላለ። ሱረቱ ሙዘሚል ላይ ያለውን ቁጥር አምስት ላይ ያለውን አያት ስታነብ ኢና ሰኑልቂ ዓለይከ ቀውለን ሰቂላ

ቴክኒካሊ የሆነ ነገር ነው ማወራቸው። ይቅርታ ጠይቃለሁኝ፣ ግን እንሻላ ትረዱኛላችሁ ብዬ ተስፋ አደርጋለሁ። አልሐምዱ ልላህ ለዚ አንዘለ ዓለ ዓብዲህ ሂሳብ መሆን ያለበት በአረበኛ ቋንቋ ማለት ነው። አልሐምዱ ልላህ ለዚ አንዘለ ልኪታብ፣ አንዘለ ልኪታብ ዓለ ዓብዲህ፣ አንዘለ ልኪታብ ዓለ ዓብዲህ፣ መጽሐፉን አወረደው በማን ላይ? በባሪያው ላይ ቁርአንን ግን ስታዩት አንዘለል ኪታብ ዓለ ዓብዲህ አይደለም የሚለው፣ ቀይረውታል። አልሐምዱሊላሂ እለዚህ አንዘለ ዓለ ዓብዲህ ዓለ ዓብዲህ ኪታብ ነው ያለው። ከኪታብ ያስቀደመው የእሳቸውን ባርነት ነው። ምን እንደሚያሳይ ታውቃለ? ከኪታቡ በፊት እሳቸውን መጥቀሱ የእሳቸው ባርነት ይደንቀሃለን እያለ ነው አላህ። የእሳቸው ባርነት ግሩም ነው እያለ ነው። ኪታቡን ከመጥቀሴ በፊት፣ በእሳቸው ላይ የወረደውን ኪታብ ከመጥቀሴ በፊት ስለሳቸው ላውራህ እያለ ነው ስለሳቸው ደግሞ ሳውራ ስለ ነብይነታቸው ስለ መቅልጥኝነታቸው አይደለም ስለ ባርነታቸው ስለ ድንቅ መንፈሳዊ ኃይላቸው the power የመንፈሳዊነት ጉልበቱን ነው የሚያስረዳ አልহামዱሊላሂ ለዚ አንዘለል ኪታብ አዳ አብዲህ ነበር ምን ጠይቅ ምን

እናብራራ ኢትስ ኤ ቨሪ ዲፕ ኮንሴፕት ነው በጣም ጥልቅ የሆነ እሳቦት ነው ወለም የጃለሁ ይወጃ ፍሎገ ለአረብያ አዕወጀ ማለት ዕዊጃጅ ባረበኛ አንድ ነገር እንደዚህ እየሄደ ያለ ከዛ በኋላ ዞር ማለት የሆነ ቦታ ላይ መጣመም ነው ኦኬ ቀጥ ያለ ነገር ከዛ ሲጣመም ዕወጅ ይባላል ለምሳሌ ረጁሉን ፊህ ዕወጁን አው ፊ ከላሚ ዎጁን እንላለን። ፊ ሉጋቲል አረቢያ ሰው ሲናገር ወጅ አለበት ማለት ንግግሩ በሙሉ የተንታታ ነው፣ የተወሳሰበ ነው፣ ክሊር አይደለም። የሆነ ነገር ይጀምርና ሌላ ነገር ውስጥ ይገባል። አንዳንድ ጓደኛ ላያን በሰላሳ ደቂቃ ቁጭ ብላችሁ አውርታችሁ ሰላሳ አጀንዳ ነግረዋል። ወጅ አለው፣ ፊ ከላሚ ወጅ ነው። ይህ መጽሐፍ ወጅ የሚባል ነገር የለውም ይላል። ምን ማለት ነው በመጽሐፉ ውስጥ ውስብስብ የሆነ ለአንተ ግራ የሚያጋባ ነገር የለም። ለምን? ብስሚላህ ራህማን ራሂም አሊፍ ላምራ ኪታቡን ኡህኪመት አያቱሁ ሡመ ፉሲለት ሱረቱ ሁድ ምዕራፍ 11 ቁጥር አንድ ላይ ይህ መጽሐፍ ኪታቡን ሐኪመት አያቱ አያቶቹ ዌል ኦርጋናይዝድ የሆኑ ናቸው። አንዱ አያ ከሌላኛው አያ ጋር ሲከታተል እርስ በርሱ በጣም ቢዩሪፉል የሆነ ፔንቲንግ ያለው በጣም ቢዩሪፉል የሆነ ስትራክቸር ያለው የሚያምር ሕንፃ ዲዛይን የተደረገ አርክቴክቸራል የሆነ ነው። በውስጡ ዕወጅ የለበትም ወለም የጃል ለሁ ሌላ ዕወጅ ማለት ፊግራቲቭሊ ካየ ነው። ፊግራቲቭሊ ወይም በፈሊጣዊ ንግግር ምን ማለት ነው? በዚህ መጽሐፍ ውስጥ ያሉ ፕሪንሲፕሎች፣ ቁርአን እሴቶች አሉት። እንደምታውቁት በመጽሐፍ ውስጥ ያሉ እሴቶች፣ የሞራል አስተምሮቶች አይቀየሩም። ዓለማችንን ካየ ነው፣ ግን ዓለማችን ሁሉ ጊዜ እየተቀየረች ነው። የዓለም ፍልስፍና ይቀየራል የዓለም ፖለቲካ ይቀየራል የዓለም ማህበራዊ ህይወት ይቀየራል የዓለም ባህላዊ ህይወት ይቀየራል በእርግጠኝነት የምነግራችሁ የዛሬ 30 ዓመት አሁን የምታውቋት ኢትዮጵያ አሁን የምታውቋት ኢትዮጵያ አትሆንም በሁሉም አይነት አስተሳሰብ ይቀየራል ለምን ኢትስ ኔቸር ኦፍ ድ ወርልድ ነው የዓለም ባህሪው ነው ጸባዩ ነው የዛሬ አምሳ ዓመት ሌላ አይነት ኢትዮጵያ ነው የምታዩት። ወደኋላ መለስ ብለን ሀገራችንን ብናይ በሁሉም አይነት እሴት እኮ ነው በሁሉም አይነት አስተሳሰብ የዛሬ መቶ ዓመት እና አሁን ያለንበት አንድ አይደለም፣ ተቀይሯል። የዛሬ መቶ ዓመት የነበሩ ወጣቶችና አሁን ያለ ወጣት አንድ አይደለም። አስተሳሰቡ፣ ላይፍ ስታይሉ፣ ኢቨን ጸጉር አቆራረጡ ራሱ። ነገሮች ይቀየራሉ። ዓለም በሚቀየርበት

ምንም እንኳን ፖለቲካዊ ለውጥ ቢኖር፣ በዓለም ላይ ማህበራዊ ለውጥ ቢኖር፣ አስተሳሰባዊ ለውጥ ቢኖር፣ ፈልስፍናዊ ለውጥ ቢኖር፣ ባህላዊ ለውጥ ቢኖር፣ ቁርአን ግን እሴቶቹን፣ ሞራላዊ አስተምሮቶቹን፣ ቴዎሎጂውን ማለትም ስለ መለኮቱን ስለ ስነ መለኮት የሚያስተምረው በሌላ አባባል ስለ አቂዳ፣ ስለ ሸሪዓ ሸሪዓውን በተመለከተ ሃዝ ኖ ዲቪዬሽን አይወጅ የሚባል ነገር የለም። ወላጆችህን አክብራቸው የሚል አስተምሮት በኖህ ዘመን ነበር። ይኸው በሁለት ሺህ ምናምንም በእኛ ዘመን የሚሰራ አይቀየርም። ተመሳሳይ ነው። አይ አሁን እኮ ዘመኑ ተቀይሯል ወላጅና እኮ ልጅ እኮ እኩል ማውራት የሚችሉበት ዘመን ጀምረዋል ተብሎ አይቀየርም። ታይም ስለተቀየረ አስተምሮቱ እሴቱም ይቀየር አይደለም። ታይምለስ የሆነ በጊዜ የማይገደብ እሴታዊ አስተምሮቶች በጊዜ የማይገደብ

በሚቀጥለው ክፍለ ጊዜ ስንመጣ እንሻአላህ ቀይመን የሚለው ምን እንደሆነ እናብራራለን። ኢወጅ የሌለበት መጽሐፍ አላህ ስለሰጠን፣ ውስጡ ያልተዘበራረቀ ሀሳቦቹ የማይፋለሱ ይልቁንም ውብ የሆነ ስትራክቸር ያለው የሆነ መጽሐፍ ስለሰጠን አላህ ይህ መጽሐፍ ዘመን ተሻጋሪ የሆነ እኛንም የሚያሻግር የሆነ መጽሐፍ አላህ በባሪያው ላይ አውርዶ ለእኛ በውርስ መልክ ስለሰጠን የምንለው አንድ ነገር ነው።